መሬት በመስጠት ሰባ ካሬ ሜትር መሬት በመስጠት አንድ ህይወቱን ያጣ ወይም እግሩን ያጣ የአይን ብርሃኑን ያጣ የትግራይ ወጣት በሰባ ካሬ ሜትር ቦታ ካሳ ተክሱታላችሁ። የተለያዩ መደለያ ጥቅማ ጥቅሞችን እያመጡ ለመሸንገል የሚሞክሩበት ድንጋጤ ወደ አስመራ ተዛምቷል። ያ ወረርሽኝ ነው። ህወሓት አካባቢ የሚገባ የወረርሽኝ በሽታ ቀጥታ ወደ ሻእቢያ ይዛመታል።

ስለ ዝኾነ ሰልፊ ዝወፃናን ዘይወፃናን ጠቅላላ አባላት ኣመራርሓን ኣርሚ እስራን ክልተን ተኣኪብና፣ ካሁን በኋላ ኤርትራዊ ሁኛ አልኖርም፣ ኢትዮጵያዊ ነኝ፣ አሰብን ይዤ እመለሳለሁ፣ አሰብን ይዤ ወደ ኢትዮጵያ እሄዳለሁ ብሎ እንቅስቃሴ ጀምሯል። አፋር ማለት የኢትዮጵያ ጨው ነው። አፋር ማለት የኢትዮጵያ ማጣፈጫ። በእንቅርት ላይ ጆሮ ደግፍ እንዲሉ የኢትዮጵያ መከላከያ ሰራዊት ወደ አሰብ ጦሩን እያስጠጋ ያለ፣ የመረጠው የጦር ቋንቋ ነው፣ የመረጠው አፈሙዝ ነው። በአፈሙዝ ሊያናገሩት ጀግኖቹ ወደ ድንበር እየተጠጉ ያለበት ሁኔታ ነው ያለው።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 እስከ ፕሮግራሙ ፍጻሜ ድረስ ላይክ ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በትግራይ ክልል ያለው እንቅስቃሴ ከጊዜ ወደ ጊዜ ወደ መጨረሻው እየተቃረበ ያለ ይመስላል። በህወሃትና በህወሃት ታጣቂዎች መካከል የተነሳው ልዩነት ታጣቂዎቹ ይዘውት የተነሱት የጥቅማ ጥቅም ጥያቄ ከዚያም ሲያልፍ ከጥቅማ ጥቅም ጥያቄም አልፎ በህወሃት ከዚህ በኋላ የሚተዳደር ትግራይ እንደማይኖር ህወሃት ለመጨረሻ ጊዜ ህዝቡን ይቅርታ ጠይቆ እንዲለቅ አካባቢውን ወይም ስልጣኑን እንዲለቅ እየጠየቁ ያለበት ሁኔታ ነው ያለው። ይሄ ደግሞ በገሃድ በሚታይበት ሁኔታ ሁሉም ሰው እየተመለከተው ያለው ይመስለኛል። ዛሬም በተለያዩ የትግራይ ከተሞች ላይ እንዲህ አይነት የተቃውሞ እንቅስቃሴዎች በታጣቂው እየተካሄዱ ይገኛሉ። አሁን ይፈጠራል ያላሉት ይሆናል ያላሉት ነገር እየሆነ መሬት ላይ እየተከናወነ ያለውን ነገር ሲመለከቱ ኢሳያስ አፈወርቂና ደብረ ጽዮን የሚጋቡበት ቀዳዳ ጠፍቷቸዋል። ልዩነቱ በግልጽ የሚታይ ነው። እነሱ ፕሮፓጋንዳ ለመስራት ዛሬም የውሸት ነው አልተለያየንም ልዩነት አልተፈጠረም በመካከላችን ምናምን የሚል ፕሮፓጋንዳ ለመስራት ዛሬ ደግሞ ሌላ ስብሰባ አዘጋጅተው በሰማዕታት ሀውልት ውስጥ በተካሄደ ስብሰባ ላይ ከድተው የነበሩ ወይም ከህወሓት ከታጣቂው ተገንጥለው የነበሩ ተመልሰው ይቅርታ ጠይቀው ወደ ህወሓት መጡ የሚል ፕሮፓጋንዳ እየነዙ ያለበት ሁኔታ ነው ያለው በፈላይ

ንፅራእትና ኣጀንዳ ፈጢርና ኣሎም ኢና ስለ ዝኾነ ሰልፊ ዝወፃናን ዘይወፃናን ጠቕላላ ኣባላት ኣመራርሓን ኣርሚ ዕስራን ክልተን ተኣኪብና ነቲ ዝተፈጠረ ሕማቅ ኩነታት ብምግምጋምን ብምርዳእ ብምፍጣርን ነቲ ንኣርምና ዘይውክል ወታደራዊ ነውሪ ኢልና ዝገለፅናዮ ኮኒናዮ ኣለና። እንደሰማችሁት እንደዚህ ዓይነት ውሸት ህወሃት የኖረበት ያደገበት የጎለመሰበትና ያረጀበት የስትራቴጂ የትግል እስትራቴጂ አንዱ አካል ነው። ውሸት ለህወሀት የፖለቲካ ማካሄጃ የትግል ማስኬጃ አንደኛው መንገዱ ነው። ይሄ እንግዲህ እነዚህ ታጣቂዎች ይዘውት የተነሱት ጥያቄ ምን ያክል ህወሀትን እንዳስደነገጠው እና የለመደውን የውሸት ፕሮፓጋንዳ ይዞ የመጣበትን ሁኔታ ነው የሚያሳየን። ከነ ደብረ ጽዮን ተቃራኒ የቆሙ የትግራይ ታጣቂዎች ተመልሰው ወደ ትግራይ፣ ወደ ህወሀት፣ ወደ ቡድናቸው ውድብ ወደሚሉት እነሱ ወደ ቤታቸው ተመልሰዋል ነው የሚሉት። ስለዚህ የለመደውን ያንን የውሸት ፕሮፓጋንዳ ይዞ መጥቶ ዛሬ በራሱ መካከል የተፈጠረውን ህውሃት ለሶስት ለሁለት ሲፈረካከስ ራሱ ፓርቲው ታጣቂዎቹ ለሶስት ለአራት ሲከፋፈሉ ይሄን እንኳን እውነት መገንዘብ አቅቷቸው ዛሬም ውሸት ነው አልተጣላንም፣ አልተለያየንም አይነት ተራ ፕሮፓጋንዳ ለመስራት ከዚያም ሲያልፉ ደግሞ ወደ ማባበልና ወደ ልመና የገቡበት ሁኔታ ነው ያለው። አሁን ህውሃት እንዲህ አይነት ውሸቶችን በመፈብረክ 27 ዓመት በኢትዮጵያ ስልጣን ላይ አሁን ደግሞ ሰባት ዓመት በትግራይ ህዝብ ጫንቃ ላይ ከዛ በፊት በትግል 17 ዓመት በአጠቃላይ ወደ 50 ዓመት ለሚጠጋ ጊዜ በውሸት ፕሮፓጋንዳ የኢትዮጵያ ህዝብ ላይ ያደረሰውን ግፍና በደል አሁንም አጠናክረው ለመቀጠል እየሞከረ ነው ያለው። የሚሆነውን ነገር ግራቀኝ ማየት የሚችሉ ሰዎች አይደሉም። የግምገማ ችግር አለባቸው። ምንድን ነው እየተከናወነ ያለው የሚለውን ነገር በገሃድ ዓለም ላይ ዓለም እያየው፣ ህዝብ እያየው ያለውን እውነት ለመካድ እየሞከሩ ያለበት ሁኔታ ነው ያለው ዛሬ ነገር ግን ይህን እውነት መካድ ምንም የሚፈይደው ነገር የለም። ራሳቸውን ወደ ጥፋት ምናልባት የሚጠፉበትን ቀን እያቀረበው ይሄዳል። የተነሳው ተቃውሞ ይዞ የተነሳው የትግራይ ታጣቂ ራሱ የበለጠ አግሬሲቭ እንዲሆን የጥያቄያቸውን በሚያቃለሉበት ጊዜ እንደገና ሌላ ብስጭት ውስጥ እንዲገባና የሞታቸውን ጊዜ እንዲያፋጥንላቸው ያደርጋቸው እንደሆነ እንጂ ሌላ የሚፈይድላቸው ነገር እንደሌለ ይታወቃል። ህወሓቶች ግን ምን እያሉ ነው? መሬት እንሰጣለን። ገንዘብ አሰባስበን እንሰጣለን ገንዘብ አሰባስቦ መስጠቱን ተውትና የዘረፋችሁትን ለትግራይ ክልል ከሚመደበው 12 ቢሊዮን ብር ላይ ስምንት ቢሊዮኑ ለመከላከያ ማነው፣ ነው ለትግራይ ታጣቂዎች ነበር የሚውለው ያንን ስምንት ቢሊዮን ግን ለሰራዊቱ ሳይደርስ የህወሓት ጀነራሎችና እነዚህ ባህላዊ ጀነራሎችና እነ ታደሰ ወረደ እነ ደብረ ጽዮን ለሰራዊቱ ሳይደርስ እነሱ እየበሉት ነበር። ያንን ገንዘብ እንግዲህ 12 ቢሊዮን ብር ተመድቦ 8 ቢሊዮን የሚሆነው በአጠቃላይ ከትግራይ በጀት ወደ 60 እና 70 ፐርሰንት የሚሆነውን ለሰራዊቱ ሳይደርሱ እራሳቸው እየዘረፉ እራሳቸው የሆዳቸውን እየሞሉበት የነበረበትን ሁኔታ ነው ያለው። ያንን ገንዘብ ለምን አትመለሱ? ለምን አትመልሱላቸው? መንግስት የመደበላቸውን ሀገር የመደበላቸውን፣ እናንተ የምትሰጧቸውን መሬት፣ እናንተ የምትሰጧቸውን ገንዘብ አሰባስባችሁ ሳይሆን አሰባስባችሁም አይደለም የዘረፋችሁትን ነው የምትሰጡት ከሰጣችሁም። በስማቸው የመጣውን ገንዘብ እናንተ እየበላችሁ ሰራዊቱ በባዶ ጫማ በተቀደደ ጫማና በተቀደደ ልብስ ነበር እየኖረ የነበረው። ይሄ እውነት አደባባይ ወጥቶ ሰራዊቱ ገብቶት ዛሬ ከናንተ ተቃራኒ ሲቆም ለማባበል መሞከር ምንም የሚፈይደው ነገር የለም። ሰራዊቱም ገብቶታል፣ ወጣቱም ገብቶታል ዛሬ። እና ይሄን ሰራዊት እድሜ ልካችሁን ስትቀልዱበት ኖራችሁ አንዱ ምንድን ነው ያለው? አንዱ ታጣቂ ማን ነው ያ ማእሾ ነው ማን የሚባል ሰው የሂዶ ሲያናግራቸው ወርቅ አይኑ የሚሉታል እሱ ወርቅ አይኑ እየተባለ ስም ይጠራል ስሙ ወርቅ አይኑ እየተባለ ይጠራል። የትግራይን ወጣቶች ግን አይናቸውን ለእነሱ ትግል ሲሉ የአይን ብርሃናቸውን አጥተዋል። እና ይሄ ወርቅ አይኑ የሚባል ሰውዬ ሂዶ ሲያናግረው እዛ ተቃውሞ ሰልፍ ላይ ሂዶ ሲያናግራቸው እኔ ገና 20 ዓመቴ ነው፣ አንተ ሰማንያ ዓመት አልፎሃል። ግን የሰማንያ ዓመት ምንም ቦታ

እንደዚህ እየተናገሩ ያሉ ሰዎችን እንደዚህ በብስጭት ላይ ያሉ ሰዎችን እንደገና ለማታለልና ለመሸወድ ጥያቄያቸውን ወደጎን አድርጎ በተራ ፕሮፓጋንዳ፣ በተራ ማታለያ ሕይወቴን ላንተ አልገብርም እያለ ያለ በኛ ሕይወት ነው የቀለዳችሁት፣ በኛ ደም ነው እናንተ የከበራችሁት። ስለዚህ እኛ በቃን በእናንተ መተዳደር። ከዚህ በኋላ ሰላምና ነጻነት፣ እድገትና ብልጽግና ከሁሉም ኢትዮጵያ ጋር እኩል ሆነን የምንኖርበትን አውድ ነው የምንፈልገው እንጂ እናንተ የምትሰጡንን ተራ የጥቅማ ጥቅም ፍጆታ ወይም ፍላጎት ፈልገን አይደለም፣ የወጣ ነው አደባባይ እያሉ ነው ሰዎቹ። ስለዚህ በቃ ከትግራይ ህዝብ ላይ የምትነቀሉበት ጊዜ ቀርቧል። ውሸቱን ፕሮፓጋንዳውን አቁሙና ከእውነታው ጋር ታርቃችሁ የትግራይን ህዝብ ይቅርታ ጠይቃችሁ ታጣቂውንም ይቅርታ ጠይቃችሁ እንደውም ወደ ሰላማችሁ ብትመለሱ ይሻላችኋል። ተጸጽተው እና ደብረ ጽዮን አሁን ወደ ሰላም ቢመለሱና ይቅርታ ቢጠይቁ በእርግጠኝነት የኢትዮጵያ ህዝብም የትግራይ ህዝብም ይቅር ባይ ነውና ይቅር ይላቸዋል ብዬ አስባለሁ። በዚህ አይነት የውሸት ፕሮፓጋንዳ ግን የራሳቸውን የመቃብር ጉድጓድ እየቆፈራችሁ የሞታችሁን ጊዜ ታቀርባላችሁ ታፋጥናላችሁ እንጂ ምንም የሚፈይደው ነገር የለም። ትግራይ ላይ እየተከናወነ ያለው ነገር በህዋሃትና በታጣቂው መካከል፣ በህዝቡና በህዋሃት መካከል ያለው ልዩነት ገሃድ አደባባይ ከወጣ በጣም ሰንብቷል። እናንተ የምትሸፍኑት የምትደብቁት ፕሮፓጋንዳ ስለሌለ በውሸት አትድከሙ፣ በከንቱ አትድከሙ። እስከዛሬ የዋሻችሁት እስከዛሬ ያታለላችሁት ማህበረሰብና ታጣቂ ከዚህ በኋላ የሚሸወድበት እድል የለም የሚለው መልእክት ማስተላለፍ እንወዳለን። ከዛ ሲቀጥል የህወሀት ድንጋጤ እነ ደብረጽዮን የገቡበት ድንጋጤ እንደዚህ ሰራዊቱን ወደ ማባበል ታጣቂውን ወደ ማባበል የገቡበትና የተለያዩ መደለያ ጥቅማጥቅሞችን እያመጡ ለመሸንገል የሚሞክሩበት ድንጋጤ ወደ አስመራ ተዛምቷል። ያ ወረርሽኝ ነው። ህወሃት አካባቢ የሚገባ የወረርሽኝ በሽታ ቀጥታ ወደ ሻእቢያ ይዛመታል። ስለዚህ ይህ የድንጋጤ ወረርሽኝ ወደ ሻእቢያ ተዛምቶ ኢሳያስ አፈወርቂ የሚይዘው የሚጨብጠውን አጥቶ በአሁኑ ሰዓት እጋልበዋለሁ የሚለው ፋኖ እየተቀጠቀጠ የኔን ጉዳይ ያስፈጽምልኛል ያለው ህወሃት በራሱ ጊዜ እየተንቀጠቀጠና እየተከፋፈለ ጭራሽ ጽምዶ ያካሂዱልኛል ጽምዶ እናካሂዳለን ሲሉ የነበሩ ሰዎች ለራሳቸው እንኳን መጣመድና አንድ ሆነው መቆም አቅቷቸው፣ እንደዚህ ታጣቂው ከድቷቸው ሲመለከቱ ኢሳያስ አፈወርቂ መሬት ከድተዋለች። እና ዛሬ እየሆነ ያለው ነገር በኤርትራ ምድር ከዛሬ ነገ የሚሆነው ነገር ምን እንደሆነ ኢሳያስን ማያቅ ህወሓትን ማያቅ የሚያቀው መከላከያ ሰራዊትና የኢትዮጵያ መንግስት ነው። መቼ እርምጃ እንደሚወስድ መቼ ህወሓትንም ኢሳያስንም እንደሚያጠፋ የሚያቀው ካርታው ያለው በኢትዮጵያ መንግስትና በመከላከያ ሰራዊት እጅ ላይ ነው ያለው። ኢሳያስ አፈወርቂ፣ እነዚህ ታጣቂዎች በህወሃት ላይ አግንስት ቆመው ጥያቄ ይዘው በመነሳታቸው በጣም ሊሆን የማይችል ነገር መሆን የሌለበት ነገር እንደተፈጠረና በሚችሉት ነገር ሁሉ ተጠቅመው ይህን ታጣቂ ወደ ራሳቸው ወደ ህወሃት መመለስ እንዳለባቸው አሁንም እቺን የማባቢያ ስትራቴጂ ይዘው የመጡት ከኢሳያስ በኩል በተሰጣቸው መመሪያ መሰረት እንደሆነ ይታወቃል። እንግዲህ ባለፈው በሰራሁበት ቪዲዮ ላይ ኢሳያስ አፈወርቂ እና ደብረ ጽዮንን በቁጥጥር ስር አድርጓቸው እያንዳንዱን ነገር እያዘዘ የሚያስፈጽመው እና የሱን ትእዛዝ የሚያስፈጽሙ ሰዎች እንደሆኑ ሲናገር ነበረ። ዛሬም ትእዛዝ የሚቀበሉት ከኢሳያስ ነው። ምን እንደሚያደርጉ? ለታጣቂው ምን እንደሚሰጡ፣ መሬት ነው፣ ገንዘብ ነው፣ ቤት ነው፣ ምን እንደሚሰጡት፣ ይሄንን ሁሉ የሚችሉትን ሁሉ አድርገው ታጣቂውን ከሸፈተበት ያነሳውን ጥያቄ ወደ ጉያ ወደሚመልስበትን ሁኔታ እንዲፈጥሩ ኢሳያስ አፈወርቂ የምትችሉትን ሁሉ አድርጉ ሲል ትዕዛዝ ሰጣል። ይሄን በማድረግ ምን ሊመጣ ይችላል? ምንም የሚፈጠር ነገር የለም። ዛሬ ኢሳያስና ህወሓት የፈለገውን መደለያ ቢያቀርቡ የፈለጉትን መሸንገያ ቢያቀርቡ፣ ለህወሓት ሲል አይናቸውን ያጡ ለህወሓት ሲል ህይወታቸውን ያጡ ለህወሓት ሲሉ እግራቸው የተቆረጠ እጃቸው የተቆረጠ ልጆች በምን አይነት መደለያ ነው የምትክሳቸው? በምን አይነት መደለያ ነው መልሰህ ወደ አንተ የምታመጣቸው? እግራቸውን ትመልስላቸዋለህ? የወሰዳችሁትን የትግራይ ልጆችን እድሜ የወጣትነት ጊዜያቸውን ትመልሱላቸዋላችሁ ወይ? ያበላሻችሁትን በጦርነት ጠላት እንደከበባቸው አድርጋቸው የሰራችሁትን የጠላት ፕሮፓጋንዳ የተበላሸውን ስነ ልቦናቸውን ትመልሱላቸዋላችሁ ወይ? ተስፋ እንዳና ያድርጋችሁን ያሳደጋችሁን አሉ እኮ የትግራይ ወጣቶች ያን ትመልሱላችሁ አላችሁ። መሬት በመስጠት ሰባ ካሬ ሜትር መሬት በመስጠት አንድ ህይወቱን ያጣ ወይም እግሩን ያጣ የአይን ብርሃኑን ያጣ የትግራይ ወጣት በሰባ ካሬ ሜትር ቦታ ካሳ ትክሱታላችሁ። እንዲህ አይነት በደል ድጋሚ ድጋሚ በደል ታጣቂው ላይ ከመዋል ከኢሳያስ አፈወርቂ ትዕዛዝ እየተቀበሉ የራስን ህዝብ ለመበደል ለነገሩ የራሳቸው ህዝብ አይደለም። የትግራይ ህዝብ ለነደብረ ጽዮን እነ ደብረ ጽዮን አሁን የሚወጡ መረጃዎች እነሱም እያደረጉ ያሉት እንቅስቃሴ እነደብረ ጽዮን ኢትዮጵያ አይደሉም። ትግራዋይም አይደሉም። የኢሳያስ አፈወርቂ ጉዳይ አስፈጻሚዎችና ኤርትራውያን ወይም ራሳቸው ሻዓቢያዎች ናቸው። በህይወቱ ተወራርዶ ዋጋ ለመክፈል ስለ ህወሃት ሲል እነደብረ ጽዮን የነዙትን ፕሮፓጋንዳ ተከትሎ ህይወቱን አሳልፎ ለመስጠት በረሃ ገብቶ የአይን ብርሃኑን ያጣ እጁ የተቆረጠ እግሩ የተቆረጠ ወጣት በሰባ ካሬ ሜትር ቦታ በመቶ ሺህ ብር በሁለት መቶ ሺህ ብር ድለላ ተመልሶ ከጎን ይሰለፋል ብሎ ማሰብ የትግራይ ህዝብን መናቅ ነው። የትግራይ ወጣቶችን መናቅ። ስለዚህ ኢሳያስ አፈወርቂ ያስተላለፈው ትዕዛዝ የምትችሉትን አድርጋችሁ ይህን ታጣቂ ወደ ራሳችሁ መልሱ ያለው ትዕዛዝ ውሃ ላይ የፈሰሰ መሬት ላይ የፈሰሰ ውሃ አይታፈስም እና ይህንን የውሸት ፕሮፓጋንዳ አቁማችሁ ወደ ራሳችሁ ብትመለሱ ይጠቅማችኋል። ያ ካልሆነ የሚመጣ ነገር የለም። ኢሳያስ አፈወርቂ መከላከያ ሰራዊት ብቻ አይደለም፣ በመከላከያ ሰራዊት የሚደርስበትን ጥቃት አይደለም እየፈራ ያለው የአፋር ድሮኖች፣ ከዚህ በኋላ ኤርትራዊ አይደለንም ሲሉ ኤርትራ ውስጥ ያሉ አፋሮች ኢትዮጵያ ውስጥ ካሉ አፋሮች ጋር ተናበው ከኢሳያስ ጋር ጦርነት ለመግጠም ወደ ግንባር እየተመሙ ያሉበት ነው ሁኔታ ነው ያለው። አፋር ኢትዮጵያዊ ነው እነ የአፋር ክልል ፕሬዚዳንት የነበሩት የሆነ ወቅት አሊሚራ ሱልጣን አሊሚራ ናቸው። አሊሚራ የሚባሉ ሰው የኢትዮጵያን ባንዲራ እንኳን እኛ ግመሎቻችን ያቋታል ይላሉ። አፋር በኢትዮጵያዊነቱ አይደራደርም። ኤርትራ ስትገነጠል አፋር አሰብ ውስጥ ያለው አፋር ወደ ኤርትራ የተካለለው ያለ ፍላጎቱ፣ ያውም ደግሞ ድምጽ ሳይሰጥ በነ ኢሳያስና በመለስ ዜናዊ ሸርና ደባ ነው። ያለ ፍላጎቱ ወደ ኤርትራ የተካለለው ይህ የአፋር ኢትዮጵያዊ ካሁን በኋላ ኤርትራዊ ሁኝ አልኖርም። ኢትዮጵያዊ ነኝ። አሰብን ይዤ እመለሳለሁ፣ አሰብን ይዤ ወደ ኢትዮጵያ እሄዳለሁ ብሎ እንቅስቃሴ ጀምሯል። አፋር ማለት የኢትዮጵያ ጨው ነው። አፋር ማለት የኢትዮጵያ ማጣፈጫ ነው። በኢትዮጵያዊነታቸው የማይደራደሩ ጀግና ሕዝቦች ናቸው አፋሮች። ስለዚህ እነሱ ያነሱት ጥያቄ ወደማይቀለበስበት ደረጃ ደርሷል። ጅቡቲ ያለውም አሰብ ያለውም ኢትዮጵያ ያለውም አፋር የአንድ አባት ልጆች ናቸው። መናበብ ይችላሉ፣ መነጋገር ይችላሉ። ዳጉ የሚሉት የራሳቸው የኔትወርክ መገናኛ ወይም የመረጃ መለዋወጫ መረብ አላቸው። በዛ መረባቸው መሰረት እየተገናኙ አሰብን ይዘው ለመመለስ እንቅስቃሴ ጀምረዋል። በእንቅርት ላይ ጆሮ ደግፍ እንዲሉ የኢትዮጵያ መከላከያ ሰራዊት ወደ አሰብ ጦሩን እያስጠጋ ነው ያለው። የኢትዮጵያ መንግስት ጦሩን ወደ ኤርትራ ድንበሮች እያስጠጋ ያለበት ሁኔታ እንዳለ ከውስጥ የሚወጡ መረጃዎች ያስረዳሉ የተለያዩ የትግራይና የኤርትራ ሚዲያዎችም እየዘገቡ ያለበት ሁኔታ ነው ያለው ነገር ግን ብርቅ ነው ወይ ይሄ የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ድንበር መጠጋቱ አስገራሚ ዜና ወይም ሰበር ዜና ሊሆን ይችላል ወይ ሊሆን አይችልም ዛሬም ነገም ከነገ ወዲያም ሊገባ እንደሚችል ይጠበቃል ምክንያቱም የሳያስ አፈወርቂ የሰላም እጅ ተዘርግቶለት አልተቀበለም የዘረፍከውን መልስ ተብሎ አልተቀበለም ስለዚህ ሰላምን የማይፈልግ ሰው ኢትዮጵያ እንደተቆለፈባት እንድትኖር ነው የምፈልገው የሚል የጠላት ተላላኪና እራሱ ጠላት የሆነን አካል በሰላም ልታናግረው እንደማትችል ይታወቃል። የመረጠው የጦር ቋንቋ ነው፣ የመረጠው አፈሙዝ ነው። በአፈሙዝ ሊያናግሩት ጀግኖቹ ወደ ድንበር እየተጠጉ ያለበት ሁኔታ ነው ያለው መቼ ጥቃት ይጀምራሉ፣ መቼ እርምጃ ይጀምራል፣ መቼ ኢሳያስ አፈወርቂ ወደ መቃብር ይወርዳል የሚለውን ነገር እየተከታተል ወደ እናንተ ይዘን የምንመጣ ይሆናል ለዛሬ በህወሀትና በኤርትራ በኩል የነበሩ ወቅታዊ ጉዳዮችን የቃኘሁበት ፕሮግራም ይሄን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንዲሁም በሱፐርቻትና በሱፐር ስቲከር ከታች ባለው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ